ያንን መቁረጥ ያለብንን መጨረስ ያለብንን ዙር መጨረስ ነው። መጀመሪያው ከሓጀሩል አስወድ ሲሆን ሓጀሩል አስወድን ከበግራ በኩላችን አድርገን ከሱ ሩክን እንጀምርና ከዚያ በኋላ ዞረን መጥተን እንደገና ሓጀሩል አስወድ ጋር በምንደርስበት ሰዓት

ስንጀምር መጀመሪያ ዩሰኑ ስቲቅባሉሁ በደረታችን ወደሱ አቅጣጫ መዞርና ቅርብ ከሆንን ያንን ድንጋይ መሳም ግንባራችንን እሱ ላይ ማሳረፍ ዩስተሐቡ ስቲላሙሁ ወወድዑ ልጀባሃቲ ዓለይሂ ግንባራችን እዛ ላይ ማሳረፍና መሳም ይወደዳል። ያኔ ይሄ ተበሩከን በረካ ያለው የተከበረ ድንጋይ ስለሆነ በረከትን ለማግኘት አላህ እሱ ላይ በረከትን ስለፈጠረበት ማለት ነው። ደርሶ ቅርብ ሆኖ መሳም ያልቻለ ሰው በሩቅም ቢሆን በእጁ ምልክት ሊሰጥ ይችላል። ያው አንዳንዴ ለመሳም የሚመችበት ሁኔታ አለ። መሳም ባይቻል መንካት የሚቻልበት ሁኔታ አለ። ያንን ሐጀሩል አስወድን መንካት ከቻለ መሳም እንኳን ባይመቸው መንካት ከቻለ በእጁ ነክቶ እጁን ይስማል ማለት ነው።

ቀኝ ግራ ጎኑን ለካዕባ፣ ግራ ጎኑን ሙሉ ለሙሉ ይሰጣል። ይህንን ካደረገ በኋላ ወደ ጠዋፉ ስራ ይገባል፣ ይጀምራል። ጠዋፍ በሚደረግበት ሰዓት ሙሉ ለሙሉ ጎናችን፣ ግራ ጎናችን ለካዕባ ሆኖ መዞር መቻል አለብን። ይህን ሳናረግ ከቀረን ለምሳሌ ካዕባን በደረታችን ብንቅጣጨው አሊያም ደግሞ መሀል ላይ ክፍት መንገድ አገኘሁ ብለን ለካዕባ ጀርባ የምንሰጥበት ሁኔታ ካለ ጠዋፉ ይበላሻል። ስለዚህ ሙሉ ለሙሉ ጠዋፉን በምንጀምርበት ጊዜ ብቻ ለሐጀሩል አስወድ ወደረታችንን ከሰጠን በኋላ ከዚያ እንደገና ስመ የንፈሊት ከዚያ እንመለስና ከዚያ በኋላ ግን ሙሉውን ዙር ምንዞረው ዞረው ለካዕባ ግራ ጎናችንን ሰጥተን ነው። ይሄ በማይሆንበት ሁኔታ ለካዕባ ጀርባውን ቢሰጥ ወይም ደግሞ አቅጣጫውን አዞሮ ቀኝ ጎኑ ለካዕባ ሰጥቶ ወደ ኋላ ቢሄድ ይሄ ታሳቢ አይሆንም። አንዳንድ ጊዜ ግሩፕ የሚመሩ ሆነው የምናያቸው ሰዎች አሉ። ለምሳሌ ምን ያደርጋሉ? ፊትለፊት ሰዎች ከፊትለፊታቸው የመጡ ሰዎችን ለመምራት ብለው ፊታቸውን ያዞራሉ። ፊታቸውን ወደ ሰው ያዞራል። ሰው ለካዕባ ግራ ጎኑን ሰጥቶ እየመጣ ነው ይሄኛው ግን ሊደሩ ወይም ደግሞ ግሩፕን እመራለሁ የሚለው ሰውዬ ፊቱን ያዞርና እኔን እያያችው እንደማለት ፊቱን ያዞሮ ወደኋላ የሚሄድበት ሁኔታ አለ። ሙሉም ባይሆን እንኳን የተወሰነ አካባቢ በዚህ መልኩ ሚሄዱ አሉ። ይሄ ለነዚህ ለሚመሩት ሰዎች ጠዋፍ አይታሰብላቸውም። ለምን? የጠዋፍ አደራረግ እንደዚህ አይደለም። ቀኝ ጎን ለካዕባ ሰጥቶ መስጠት አይቻልም፣ ወላ ግራገውን ሰጥቶ ወደኋላ መመለስም ደግሞ አይቻልም። ግራገውን ከሰጠም በኋላ ወደፊት ነው ዞሩን መዞር የሚቻለው ማለት ነው ይሄ ወሳኝ ነው በአይናችን ያየነው ብዙዎችም ያስተዋሉት ሰዎች ጠዋፍ በሚያደርጉበት ሰዓት አንዳንዴ ቶሎ ለመጨረስ ሲሉና መሀል ላይ ክፍተት ያገኛሉ በዙሩ በሚዞሩበት ጊዜ ክፍት ክፍት ቦታዎች ይኖራሉና እና እነዚያ በዚያ ክፍት ቦታዎች ሾልከው በዚያ በኩል ዞሮ ለመምጣት እና ቶሎ ለመፍጠን ይፈልጉና በሚሄዱበት ሰዓት እንዲህ ሲዞሩ ለካዕባ ደረታቸውን እየሰጡ ግራ ጎናቸው ከካዕባ አቅጣጫ ውጪ ይወጣና የተወሰነው የሰውነታቸው ክፍል ወደ ካዕባ የፊትለፊት ክፍላቸው ወደ ካዕባ እየዞረ የሚዞሩ ሰዎች አሉ። ይህ አካሄዳቸው ጠዋፋቸውን ያበላሽባቸዋል። ስለዚህ ጥንቃቄ ይፈልጋል። ከመጀመሪያ ጀምሮ ያው መሬቱ ላይ ያለው እብነ በረዱ ጠዋፍ ማድረጊያው ሳ ጠዋፍ ላይ የጠዋፍ ማድረጊያ ክፍቱ ቦታ ላይ የምናደርግ ከሆነ ጠዋፋችንን እዛው ላይ ያለው አርክ ያው ክብ መሬቱ ላይ የተሰመረው መስመር ሱፉፎችን ወይም ደግሞ የሰላት መስገጃ አቅጣጫዎችን ሰፎችን ለማስተካከል የተቀመጠው መስመር ያግዘናል። ያንን መስመር እየጠበቀ ሰው ግራ ጎኑን ለከዓባ ሰጥቶ መሄድ ከሆነ ክፍተት ቢኖር ወደ ሌላ አቅጣጫ ሄዶ ለከዓባ ጀርባ አይሰጥም። በዚህ በኩል ለመመለስ እንደገና ለከዓባ ደረቱን አይሰጥም። ስለዚህ ይህንን ጥንቃቄ እንዲደረግ እናሳስባለን፣ እናስታውሳለን። ሌላኛው ከከዕባ ሙሉ ለሙሉ ውጭ የሆነ ነው። ጠዋፍ ማድረግ የሚቻለው የሰውነቱ ክፍል ወደ ከዕባ ከገባ የጠዋፉ ስራ አልተሟላም። እንዴት ሊገባ ይችላል? ከዕባ ግድግዳ አይደለም ወይ? ሙሉ የሙሉ አራቱ ማዕዘን ግድግዳ የተዘጋ አይደለም ወይ ብሎ ሊል ይችላል። ናም የተዘጋ ግድግዳ ነው። አዎ ነገር ግን አንዳንድ ጊዜ ምን ያጋጥማል፣ ከስር ሻዘርዋን የሚባል በካዕባው በታችኛው አቅጣጫ ልክ ቤት ሲሰራ ማዕዘን እንደሚኖረው በሁሉም በዙሪያው በኩል ወጣ ብሎ የሚገኝ ክፍል አለ። ወጣ ብሎ የሚገኝ የግንቡ ክፍል አለ። ግድግዳው እንዳለ ሆነው ቤቶች መሰረት ሲሰራ እንደሚኖረው ትንሽ ወጣ ብሎ መሬቱ ላይ የሚታይ ክፍል አለና፣ ይህንን ክፍል ሻዘርዋን የሚባለውን ክፍል ሙሉ ለሙሉ ለቀን መውጣት መቻል አለብን። አለዚያ እጃችንን እንደዚህ አስገብተን የካዕባውን ግድግዳ እየነካን ጠዋፍ እናረጋለን ካልን ሻዘርዋን ከስር ስለሚኖር የተወሰነው ክፍላችን ካዕባ ውስጥ እንደገባ ተደርጎ ነው የሚቆጠርብን፣ የተወሰነው አካላችን። ስለዚህ የካዕባ ግድግዳ እንደዚህ እየነካሁኝ ጠዋፍ አደርጋለሁ ማለት የተወሰነ አካሬ ካዕባ ውስጥ እንደገባ ተደርጎ ነው የሚቆጠረው። ስለዚህ ሻዘርዋን ከሚባለው ከክልሉ ከታች ካለው መሰረት እንደሚባለው አይነት ድንጋይ ከሱ ወጣ ብለን ጠዋፍ ማድረግ አለብን ማለት ነው። ሌላኛው ሕጅሩ ኢስማዒል ነው። ሕጅሩ ኢስማዒል ማለት በካዕባ የካዕባን በር አልፈን በሱኛው ግድግዳ ሳይሆን ከሱ በኋላ ባለው ግድግዳ በኩል እያለው ሁለቶቹን ሩክናኒ ሻሚያኒ

ከሕጅሩ ኢስማዒል ውጪ ይሆን አለበት። የካዕባው ግድግዳ እዚ ጋ ቢያልቅ እንኳን፣ ነገር ግን በሱና በዚያ መሃል ክፍተት አለና በዚያ ክፍተት መሃል ላይ ገብች ይሄዳለሁ ማለት አይቻልም። ለምን? እዚ ጋ ያለው ግማሽ ክብ የሚመስለው የግድግዳ በሰው እስከ ወገብ ድረስ ወይም ደግሞ እስከ ተወሰነ ቁመት ደረጃ የሚደርስ ግንብ ነው። ያንን ሙሉ ለሙሉ ከዚያ ውጭ ሆነ ጠዋፍ ካላደረገ ካዕባ ውስጥ እንደገባ ነው የሚቆጠረው፣ እና ጠዋፉ ይጓደላል ስለዚህ የምንቆርጠውን መሳፋ ወይም ርቀት በደንብ ማስተዋል፣ በትክክል በዚያ በኩል አካላችን ግራ ጎናችን ለካዕባ ሆኖ ጠዋፍ ማድረጋችንን ማረጋገጥ መቻል አለብን። ይህንን ስናደርግ ጠዋፍ የተሟላ ይሆናል ማለት ነው። ሌላኛው ምናልባት ከዚሁ ከጠዋፍ ጋር ተያይዞ የሚነሳ ነገር የቁጥር መምታታት ያጋጥማል። አንዳንድ ጊዜ ሰዎች ሶስት ጊዜ ጠዋፍ ያደርጉና ሶስት ነው፣ ሁለት ነው ወይም ስድስት ከደረሱ በኋላ አምስት ነው፣ ስድስት ነው የሚል ነገር ይመጣባቸዋል። እንዲህ አይነት ጥርጣሬ ከመጣ ልክ ሰላት ስንሰግድ አራት ነው፣ ሶስት ነው የሚል ሸክ እንደሚመጣበት አይነት ነው። ሑክሙም በዚያ መልኩ ነው የሚወሰደውና እንዲህ አይነት ጥርጣሬ የገባበት ሰው ያእኸዙ ቢል አቅል አነስተኛውን ይወስድና ወየብኒ ከዚያ በኋላ ያሟላል። አነስተኛውን ይበል ማለት ሶስት ነው፣ አራት ነው የሚል ሸክ ካለው ሶስት ነው ብሎ ይውሰድ እና ከዚያ በኋላ አራት ይጨምር። አራት ነው አምስት ነው የሚል ጥርጣሬ ከመጣበት አራት ነው ይበል። ይሄ ሰባተኛ ነው ወይ ስድስተኛ ነው ካለ ስድስተኛ ነው ብሎ ይውሰደው፣ ከዚያ በኋላ ይጨምር ማለት ነው። እና በዚህ መልኩ ሸክን በየቂን መቁረጥ ተፈላጊ ነው። ይሄ ከጠዋፍ ጋር ተያይዘው የሚነሱ ነጥቦች ናቸው። ምናልባት ጠዋፍ ከጨረስን በኋላ

ነጥቦችን እያንዳንዳቸውን እያነሳናቸው እንዲህ እናረጋለን እንዲህ እናረጋለን፣ ከዚያ ወደዚህ እንሄዳለን፣ ከዚያኛው ወደዚህ እንሄዳለን የሚለውን ደግሞ በአንድ ሐለቃ ለብቻ በዝርዝር እንሻላ የምንመጣበት ይሆናል። ግን እዚህ ላይ በአጭሩ ጠቀስ ለማድረግ ልክ ጠዋፍ እንደጨረስን ሁለት ረክዓ ሰግደን ረክዓተ ጠዋፍ ይባላል። ከጨረስን በኋላ ወደ ሳዕይ ነው የምንሄደው። አሁን የሳዕይ መስአላዎችን በዚሁ እንሻላ እናብራራቸዋለን

ያጠወፈ ቢሂማ ያው እሱ ራሱ ቢሂማ ማለት በሶፋና በመርዋ ማለት ነው። እሺ የመጀመሪያው መጀመሪያ የት ነው የሚሆነው? ሰዓይ ሲጀምር እንዴት ነው የሚጀምረው? መጀመሪያ ቦታው ሶፋ ነው የሚሆነው። ሶፋ ጉብታ ነው፣ ጋራ ላይ ያለ ሶኽራት ነው፣ ቋጠኞች ናቸው። ከዚያች ቦታ ጋር ይጀምራል። በትክክል እዚያ ቦታ መድረሱን ያረጋግጣል። ዝም ብሎ ርቀት ለማሳጠር መሀል ላይ እየቆረጠ መሄድ አይቻልም። ዑለማዎች ድሮ ሶኽራው ወይም ደግሞ ቋጥኙ የነበረበት ቦታ ስለነበር ሲጀምር እግሩን ራሱ ከዚያ ቋጥኝ ጋር ያነካክቶ በትክክል እዚያ ቦታ እንደደረሰ ከሶፋ እንደጀመረ፣ ያኔ ጀበል አቢ ቁበይስ ቀይኑቃ የሚባል ነው። ጀበል አቢ ቁበይስ ላይ ያለ ሶኽራ ነው። ሶፋ ምንለው ሶኽራት ናቸው።

እስከ ጊዜ ድረስ እስከ ቅርብ ጊዜ ድረስ ምናልባት ከዓመት ወዲህ የተቀየረ ነገር አለ እንጂ እንዲሁም 20 ዓመትም ላይ ይችላል ዓመት ወዲህ ዓመት አካባቢ ነው ነገር ከተቀየረ ከዚያ ውጪ በፊት ግን ለ1428 ዓመት አካባቢ ድረስ ሰዎች ሳይ ሲያደረጉበት የነበረ ቦታ አለ። ዑለማ ልእስላም በጠቅላላ ያጸደቁት ቦታ ያ ቦታ ላይ ሰዕ ነው።

ረሱል ዓለይሂ ሰላቱ ወሰላም ሳይዛ ቦታ አላደረጉምና፣ በጣም በአንክሮት ልንከታተለው የሚገባ ጉዳይ ነው። ይሄ ጉዳይ ከሶፋ ወደ መርዋ መሄጃ እሱ ራሱ ከመርዋ ወደ ሶፋ መመለሻው ነው። ያው በአሁኑ ሰዓት የተደረገው ምንድን ነው? ከሶፋ ወደ መርዋ መሄጃውን አዲስ ጎዳና ተዘርግቷል። ሰዎች በዚያኛው አቅጣጫ እንዲሄዱ ይደረጋሉ። ይሄ ስህተት ነው።

ከዚያ በኋላ ያለው ዑለማ በጠቅላላ ያጸደቀው ቦታ እያለ ከሱ ውጭ ተወጥቶ እንዳይቸግር፣ እንዳይጠብ፣ ሰዎች እንዳይተረማመሱ ምናምን በሚል ስምም ቢሆን እንኳን ከዚያ ውጭ ሌላ ቦታ፣ ሌላ ጎዳና፣ ሌላ መንገድ ሰዓይ ማረጊያ ነው ተብሎ ቢጠቃለል ሰዓይ ማረጊያ ሊሆን አይችልም። ይህንን ዑለማኡል ኢስላም በዝርዝር ተናግረዋል። በተለያዩ መዋቂያዎች ላይ የሚገኝ ነው። የተለያዩ ዑለማዎች በዘመኑ ይህን ነገር ያደረጉ ጊዜ መልስ ሰጥተውበታል ስለዚህ እኛ ሐጃችን እንዳይበላሽ በሥርዓቱ አድርገን ለመምጣት አሁን ሰዎች ከመርዋ ወደ ሶፋ የሚመለሱበት ቦታ እሱ ራሱ ነው ከሶፋ ወደ መርዋ ሊኬድበት የሚገባው ታች በኩል የሚያስቸግረን ሁኔታ ካለ ወደ ፎቁ ላይ ወጥተን ይህንን ማድረግ እንችላለን ሰዎች አሁን ከሶፋ ወደ መርዋ እንዲሄዱበት የተደረገው ቦታ ግን ትክክለኛ ቦታ አይደለም እና እሱን ትተን በዚሁ ከመርዋ ወደ ሶፋ በምንመለስበት በራሱ ወደ መርዋ እንሄዳለን፣ በዚያ ወደ ሶፋ እንመለሳለን። ሰባት ጊዜ ይህን ማድረግ አለብን። ሶፋ ላይ መድረሳችንን ማረጋገጥ፣ መርዋም ስንደርስ እዛ ላይ ሶኸራቱ ላይ መድረሳችንን ማረጋገጥ አለብን። ከዚያ ባሻገር ሳዕይ ላይ ውዱ ቢበላሽ ምንም ችግር የለም። ጠዋፍ ላይ

ኑሱክ ቦታ ነውና የሐጅ ስራ የዑምራ ስራ መስሪያ ቦታ ነውና መስጂዱ ስለማያጠቃልለው፣ ሳዒ ማረጓን ግን ማቆም አይጠበቅባትም። ሳዒ ማረግ ትችላለች። ንጽህና ሸርጥ አይደለምና፣ ውዱ መሃል ላይ ሊፈታ ይችላል። ሰው ከጠዋፍ ከጨረሰ በኋላ ምንም ችግር የለም። ሳዩን ያለ ውዱ ወይም ደግሞ ያለ ጠሃራ ቢያደርገውም ችግር የለም። ግን አተም የሆነው የተሻለው ምንድን ነው ሲባል፣ በውዱእ ሆነው በጦሃራ ሆነው ሳዒ ቢያደርግ የተሻለ ይሆናል። እሺ ቅድም እንደጠቀስ ነው ደግሞ ከሶፋ እስከ መርዋ አንድ፣ ከመርዋ እስከ ሶፋ ሁለት እያለን በዚህ መልኩ ከቆጠርን ሰባተኛው የሚሆነው የት ነው የሚሆነው? መርዋ ላይ ነው የምንጨርሰው፣ መርዋ ላይ ሰባተኛ ይሆናል። ያው የጎዶሎ ቁጥር መጨረሻ የሚሆነው መርዋ ስለሆነ አንድን የምንጨርሰው መርዋ ስንደርስ ነው። ሁለተኛው የምንጨርሰው ሶፋ ስንመጣ ነው። እንዲህ እያለን ሰባትን የምንጨርሰው መርዋ ላይ ይሆናል ማለት ነው። እና መርዋ ላይ አንድ የምናስታውሰው ነገር መሀል ላይ ለወንዶች በይነል አኽደረይን አረንጓዴ ቦታዎች አሉ አረንጓዴ ምልክት ያለበት በው ያለበት ቦታ በዚያ መሀል ዱብ ዱብ ማለት የተወደደ ነው። እንሻ አላህ ቅድም እንዳልኩት ዝርዝር እንዲህ አድርገን እናደርገው የሚለውን ሁኔታን አስመልክቶ የሚወደዱ ሙስተሐባት የምንላቸውን በዝርዝር ሌላ ቦታ